ሶመር በጣም ብዙ ነገሮች ከቁጥጥር ውጭ እየሆኑበት ነው ያለው። ነስሪን ፊት ለፊት ከሱ ጋር እየተጋፈጠች፣ በአንድ በኩል እናቱ ደግሞ ቱርካን እቤት ይዛት ካልመጣ ብላ እየለመነችው ነው። ሶመር በዚህ ሁሉ አጣብቂኝ ማል ውስጥ ሆኖ ነገር ግን ነስሪን ልጇን በፍጹም ተመልሳ ወደነ ነ ሶመር ቤት እንደማትልክ ተናግራለች። ነስሪን እየቀለደች አልነበረም፣ ነገር ግን ሶመር አሁን እናቱን ብቻ የምትለው ነው የሚሰማው። እናቱ በዚህ አጋጣሚ እንዴት ግን ልታደርግ ነው ብላ ስትጠይቀው እኔ ያሳምናታሉ ብሎ ይነግራታል። በአንድ በኩል ደግሞ ኦዞር ቅርብ ጊዜ ከዓመታቶች በፊት የተለያያት ፍቅረኛው የልጁ እናት መታለች አሁን ሴቪ ላይ ሊያገኛት እየሄደ ነበረ። ከዛ የት ልትሄድ ነው እያለች ሩቻል ስትጠይቀው ይዋሻታል። ነገር ግን ሩቻል የሆነ የምትጠረጥረው ነገር አለ፣ ቀልቧ እየነገራን ነው። ከዛ ሶውመር ከእናቱ ጋር ጫወታል። ማይ ምንም አማራጭ የለኝም እንግዲህ ያልሽኝን ነገር ከማድረግ ውጭ ይላል። በአንድ በኩል ደግሞ ሚኔን እዚህ ቤት ውስጥ ለማኖር ይፈልጋል። እስከ መቼ እንደሆነ ግን እሱም አያውቅም። ንያት ሙሉ ለሙሉ ከህይወታቸው እስኪወጣ ድረስ ብሎ እያሰበን ያለው ነገር ግን ቱርካን ክሊኒክ ሄዳ ውጤቷን ልትቀበል የተናገራት ነገር ለማመን እየከበዳን ነው። ወረቀት በእጇ ይዛለች። ፊቷ ላይ ግራ መጋባትም ደስታም ጭንቀትም ይታያል። በአንድ በኩል ዳሪያ ሀካንን ፈልጋ ፈልጋ ስታጣው ገና ካሁኑ እየተሰላቸችና ተስፋ እየቆረጠች ነው። ሀካን እንዴት ትቶኝ ይሄዳል በማለት አምርራ እያለቀሰች ነው። ሴርዳርና ዶኖርሽ መኪና ውስጥ ናቸው። ወደ ቤት እየተመለሱ እያለ ዳሪያ ሴርዳር መኪናን አቁም አቁም፣ አለበዚያ ይወጣለሁ በማለት መበጥበጥ ጀመረች። ከዛ ሴርዳር መኪናን ለማቆም ቀስ እያለ ወደ ጥግ ሲጠጋ ዳሪያ ባሰባት። ቶሎ ብላ ዘላ ልትወጣ ነው። መኪናን አቁም አልኩ እኳ እንዴ! ብላ እየሮጠች ወጣች። ዳሪያ ቆይ አንዴ፣ ቆይ አንዴ እያለች ዶኑሽ ትከተላታለች። ማናችሁንም አልፈልጋችሁም፣ ማናችሁንም አልፈልግም ብላ ራመድ ራመድ ስል ሴር ዳርም እየሮጠ ይከተላል። ዶኑሽ ባንድ በኩል ዳሪያ ተረጋጊ፣ ተረጋጊ ትላታለች። ዳሪያ እብድ ሆነች። ሴር ዳር በአንድ በኩል ዳያንቹ ቆይ፣ ለምሮማት ተረጋጊ፣ ቆይ አንድ ጊዜ እያልንሽ እኮ ነው ይላታል። ሁለታችሁንም አልፈልጋችሁም፣ ዞር በሉልኝ፣ በቃ መሞት ነው የምፈልገው ስትል ነበረ። እንዲህ ዳሪያ፣ ለምንድን ለአካም ብለሽ ነው እንዴ እንደዚህ የምትሆኘው? ብለው ለሁለት ሲጠይቋት ዘላ መኪና ውስጥ እየገባች ነው። መኪና በጣም እየመጣ ነገር ግን መኪናው እስኪገጫ ድረስ ቆማ ተጠብቀው ጀመረ። ከዛ ግን መኪናው በአጠገቧ መሪውን አጥፎ ቀጠለ ጉዞ። ከዛ ተናደደች። አሁንም እየጠበቀች ነው። ከዛ ግን አሰበች አሰበችና ሌላ መኪና እስከሚገጫ ድረስ እየጠበቀች ያለ ይመስላል። አምርራ ስታለቀ ሴርዳር ቆመ፣ ማየት አልቻለም። እየሮጠ መጥቶ ይዟት ገፍትሯት፣ ወደ ዳር ይዟት እየወጣ ነበረ። በመካከላቸው መኪኖች ይተላለፋሉ። ደኖሽ በጣም ድንግጣለች። አሁን ሴርዳርና ዳሪያ ተፋጧል። ምን እያረግሽ ነው ያለሽው? ምንድን ነው ደራሽ? ተመለሽ እንጂ ይላታል ሴርዳር። አልፈልግም ልቀቀኝ፣ በቃ ምን አገባ። እኔ የህይወት ትርጉም ጠፍቶብኛል። ማናችሁንም አልሰማችሁም። ሀካንም ትቶኝ ሄዶ ይችላል ምንም ዋጋ የለኝም። በዚህ ምድር ላይ እኔ ብቸኛ ነኝ እያለችው ነው። ነገር ግን እሱ ምን እያልሽ ነው ያለሽው እኛ ያለን ቤተሰቦች አሉ። ለምድር እንደዚህ የምትዩ በቃ ሀካን ስለማይሆነሽ ሄደ፣ ከህይወትሽ ወጣ። ምን አርግ ነው የምትዩ? በቃ ይህን ያል ከተጨነቅሽ አይበቃም እንዴ? ከፈለገ በራሱ መንገድ ይምጣ ተዩ በቃ እያላን ነው። ቤተሰቦችሽ አሉልሽ ሲላት፣ ቤተሰብ የለኝም ብላ መከራከል ጀመረች። እናቴ ሞታለች፣ አባቴም ያ ፋቴ ነው። ታዲያ ምን አርግ ነው የምትለኝ? እያለች ስጭ ሆበት። ከዛ ሱ አንቺ እኮ አላት። ምን ምን ምን ምን ምንድረ ምትለው ብላ እያለቃ ሴት ጠይቋለች። አንቺ አረለሽም ያ ፋቴ ልጅ ናት። አትሳሚ መንዴ እያላን ነበረም። ዳሪያ ይህን ስትሰማ ለማመን እየከበደ አፏ እየተንቀጠቀጠ ምስጊኗን እህቷን ዶኖሽን አየቻት። ዶኖሽ ከመጀመሪያው ጊዜ ጀምሮ እህቷን ስታባብል ቆይታለች። ዳሪያ ሆን ዝም ብላ በባዶ ሜዳ ስትጨነቅ እንደነበር ሲገባት ዞር ብላ ዶኖሽን አየቻት። ዶኖሽ ደንግጣለች። ምን እየተካሄደ እንዳለ ማታውቅም። ምን እንደተነጋግሩን በፍጹም የምታውቀው ነገር የለም። ከዛ በኋላ ዳሪያና ሴርደር ቀስ ብለው አስፓልቱን እየተሻገሩ ወደ ዶኖሽ እየቀረቡ ናቸው። በሌላ በኩል ፋቴ ቢሮ ውስጥ ቁጭ ብላል። ስራ ቦታ ኒያት እሱ ጋር መጥተዋል። እና ያልኩን ነገር እሺ ትላለህ አትልም? እያለ ጠየቀው። ከዛ በኋላ ፋቴ ትንሽ ዋጋ ያስጨምራል እንጂ ይስማማሉ ይለዋል። ከዛ ገንዘብ ሰጠው። ግን አንተ ምን ምን አይነት ሰው ነህ? ግን ዝም ብሎ ገንዘብ መሰብሰብ፣ ገንዘቡን ምንድነው የምታደርገው? አለው። ምን ባክ ጀርመን ሀገር ሴት ልጅ አለችኝ አለው። አረባክ ታዲያ ለምን እሷ ጋር ትኖርም? ብሎ ኒያት ጠየቀው። አዎ፣ ጀርመን ሀገር አባረውኝ ነው፣ በፍጹም መግባት አልችልም። ከባድ ጥፋት ሰርቼ ማለት ነው። እና ልጄ ደግሞ ኩላሊቷ ትንሽ ችግር አለበት ለእሷ ለሕክምና ገንዘብ በየጊዜው መውሰድ አለብኝ እያለው ነው። ከዛ ንያት አሳዘነውና ገንዘብ ጨምሮ እየሰጠው ነበረ። ከዛ ትቶት እየወጣ ሙስጠፋ በርቀት ሲከታተል ነበር። ሙስጠፋ ዝም ብሎ ንያት የሚያደርገውን ነገር ያያል። ንያት ከመጣ በኋላ ደግሞ አሁን ፏቴ ያዘጋጀለት መኪና ነበር፣ መኪና ቀይሮ ነበረ እየተንቀሳቀሰ ያለው ከዛ ደግሞ ወረቀት ይቀበላል። አሁን ሙስጠፋ እይንሉ ነገር እያየ ፎቶ እያነሳው ነበረ። ሶመር ከእናቱ ጋር እያወራ ያለው ድንገት ቱርካን ደወለችለት። ደውላለት ሄሎ የኔ ፍቅር ይላታል። ሄሎ ሶመር ወደ ቤት እየርኩኝ ነው ናና ቤት ቤት መጥተው ውሰደኝ አለችው። ደስ አለው። ምን አለች? ትሎ ትሏለች ይሉቻል ለቤት ናን ነው ሰደኝ እያለችኝ ነው አላት። እሷን ብትሆን ደስ አላት። ጥሩ ጥሩ በቃ ጥሩ ይኸውልህ ከዚህ በኋላ እኔ ከእሷ ጋር ልጣላ የሚደረገውን ነገር በሙሉ አድርጋለሁ። ምንም ችግር የለም። እኔ አንተ ብቻ ደስተኛ እንድትሆንልኝ ብቻ ነው ፈልገው አለችው። እሷን ብትሆን ደስ እያላን ነበረም። ከዛ ሶመር ወደ ውጭ እየወጣ ሙስጠፋን በር ጋር አገኘው። እንዴ ሙስጠፋ እዚህ ምን ልታረግ መጣ አለው። አይ ምንም አባትን ፈልጌው ነበረ አለቀ የለም እንዴ አለው። በጠዋት ነበር የወጣው። ስራ ነበረ። ምን ነው በሰላም ነው አለው። አይ የሆነ መነግረው ነገር ነበር አለው። ና ግባለኔ ትነግረኛለህ እያለው ሶመር ወደ ውስጥ ይዞት ገባ። በሌላ በክሩ ቻል ኪራዝን እንቅፏን እያስተኛቻት ነው ስልክ ተደወለ። ሲደወል ሄሎ ይሄ የአቶ ኦዙር ስልክ ነው እየሰማኝ ነው ትላለች ሩቻል። አቶ ኦዙር ቅርብ ጊዜ ሬስቶራንት ውስጥ ለሶሶ ቦታ ይዞ ነበረ በማለት ነገሯት። ቦታው እንደተያዘ ተነገራት። ከዛ ሩቻል እሺ አመሰግናሉ ብላ ግራ እየተጋባች ስልኩን ዘጋች። ኦዙር ምን እያደረገ ነው ብላ ራሷን ትጠይቃለች። በአንድ በኩል ደግሞ ሙስጠፋ ለሶመር የሁኔታውን ጫፍጫፉን እያነገረው ነበረ። አባትህ ቢኖር ግን ጥሩ ነበረ ይለዋል። ታውቃለህ ባለፈው ለታ ልክ እንደ ስፓይደርማን ነበር፣ በቃ ዘልዬ ሰውዬው ላይ ጉብ ያልኩበት ሲለዋል፣ ሶመር እያየው ይስቃል። ታዲያ ምን ልንገር ነበር የመጣው ምንድን ነው? ይህን ያህል በጣም አስቸኳይ ጉዳይ? ችግር የለም ለእኔ ንነገርን ትችላለህ። ችግር የለም ግን ይኸውልህ ለአንድ ልንገር ሙስጠፋ፣ እኔ ከዚህ በኋላ ያንተ ጥበቃ ያስፈልገኛል፣ ራሴ እንጠብቃለሁ። እሺ አታስብ አለው። ጥሩ ጥሩ፣ እንግዲህ ሰውዬውን እንዳየሁት ከሆነ ስከታተለው ነበር አባትህ ተከታተለው ብሎ እና በነገራችን ላይ አባትህ በጣም የሚገርም ሰው ነው ቁም ነገረኛ ነው እያለ ሲ ሲያደናንቅ ሶመር ግራ እየገባው መጣ። እሺ ወደ ጉዳይ ግባ ይለዋል። እኔያትን ስከታተለው ነበረ። ሰውየው በቃ ምንም አይረጋጋም ምልህ፣ በቃ ቦታ ይቀያየራል፣ መኪና ይቀያየራል፣ ልብስ ይቀያየራል። እዚህ ቦታ ተገኝተዋል ብለህ ስታስብ ብዙም አይቆይም ይንቀሳቀሳል። የሆነ ሻንጣ ይቀባበላል። የሆነ በቃ ሕገወጥ ነገር የሚያዘዋውር ነው የሚመስለው እንዲህ ቀኑ ሙሉ ሲዞር ነው የሚውለው አለው። አዎ ምናልባት ስራውም ሊሆን ይችላል አለው። ግን ምንም እየገባኝ አይደለማ፣ በጣም ከባድ ነው። ለማንኛውም እዚህ ካሜራ ላይ ብዙ የቀረጽኩት ነገር አለ፣ ከፈለግ ተመልከተው ብሎ ሰጠው። ከዛ ሶመር አንተ አንተ የምትገርም ሰው ነህ። እውነት ለመናገር አባዬ እዚህ ጋር አልተሳሳተም፣ ትክክለኛ ሰውን የመረጠው ይለዋል ከዛ በኋላ ያው ብዙ እዳ አለብህ እያለው ሶመር ችግር የለም እዳን ከፍላለሁ። በነገራችን ላይ ለመናገር ተገናኝተን እራት ነገር አንበላም አለው። ከዛ ሙስጣፋ ደስ ይለኛል፣ ደስ ይለኛል። የሙስጣፋና የሶመር ራት ዝግጅት ብለን ጽሁፍ ነገር ብናጽፍስ እያለ መቀለድ ጀመረ። ሙስጠፋ ሶመር ምን አይነት ቀልድ ነው የሚቀልደ ብሎ ሙስጠፋን ያየዋል። ምንድን ነው ምን እያልክን አልገባኝም? አለው ። ኧረ ቀልድ ነው ወንድሜ ሲለው ጠሩ ጥሩሽ ገብቶኛል ገብቶኛ ናሽ፣ እንንቀሳቀስ፣ በቃ ልሸኝን ውጣ እያሉ ይዞት እየወጣ ነበረ። እስካሁን ድረስ ቱርካን ምን እንደተፈጠረ ለእናቷ ግልጽ አላረገችላትም። ነገር ግን ወደ ሶመር ቤት ልመለስ ነው ብላ ተናገረች። ነስሪን እየከፋት ነው፣ ለምን ቱርካን እንደዚህ አይነት ውሳኔ እንደምትወስን አልገባሽ ብሏታል። ከዛ ሶመር መጣ። እማዬ እባክሽ ከባሌ ጋቦን ይሻለኛል፣ እኔ በጣም ነው የማፈቅረው ብላ ተናገረች። ከዛ ነስሪን እየከፋት እሻለቻት እዛ በር ላይ ነበሩ ሊወጡ። ከዛ ቱርካን አክስቷን ዞር ብላ አክስቴ ቅድም ያዘጋጁትን ቦርሳ አምጪው አለቻት። ከዛ ንስሪን የምን ቦርሳ ብላ ጠየቀች። ቅድም ሳዘገጃጅ ነበረው የህፃን ልጅ ልብስ ነበረ ያው ኪራዝ የሚኔ ልጅ እኛ ቤት ውስጥ ነው ያለችው፣ ለውሳ ልውሰዱላት ብዬ ነው ስትል ንስሪን በአንድ ጊዜ ነበር የተበሳጨችው። ሶመር በርጋ ቆማል። ቆይ ቆይ አንዴ ቆይ አንዴ ሚኔ አብራችሁን እንዴ የምትኖረው ብላ ጠየቀች። ከዛ ቱርካን አዎ፣ ሚኔና ልጇ ኪራስ የፍቅረኛ ጉዳይ እስኪስተካከል ድረስ እኛ ጋር ይቆያሉ ብላ ስትናገር ንስሪን ተበሳጨች። ዞር ብላ ሶመረን አየችው። ከዛ በር ፍለፊቱ የዘጋች ነበረ የተማት ጅም ብላ በሩን ዘግታ በሩን ስትቆልፎ ቱርካን እየተበሳጨች ና ሉ ውስጥ እየገባች መጣች። ቱርካን ከእናቷ እየበለጠ ባሏን እያስቀደመች ነው። በሩን ክፈቹ ብላ ከእናቷ ጋር ትከራከራለች። ሶመርም ቢሆን በሩ ጋር ሆኖ ተለጥፎ እባክሽ እናቴ ነስሪን በሩን ክፈች ሲል ነበረ። አንቺ ልጅ እኔ ወደ ጋን ነምሳት አልክሽ ወደዛ ቦታ አትሄጂም፣ ወደዛ ቤት አትገቢም። እኔ ፍቃድ አልሰጠሽ ምስትራን ነበረ። እማዬ አውርተን ነበር ኮ ግን ምን ሆነች ነው ሶመርን የሚሆን ሁኔታ ውስጥ እየከተትሹ ነው። እማዬ ምን ሆነች ነው ግን እያለቻት ልክ ነስሪን እንደታመመች አርጋ ስትመለከ ታት ነበረ። ከዛ ኔዜት መጣች። ኔዜት መጣ ምን ተፈጠረ ስትር ነበር። ኔዜት ጣልቃ ትግቢ ትላለች። ነስሪ እባካችሁ በሩን ክፈቱት እያለ ሶመር ይጮዋል። ከዛ ቱርካን የበለጠ እየተጨነቀች መጣች። ለሰከንድም ለአፍታም እንኳን ሶመረን እንዲከፋ አትፈልግም። እናቷን በጣም ትጫናት ጀመረ። አንቺ ምንም የምታውቂው ነገር የለም። ይህ ቤት በውሸት የተሞላ ነው። ወደዛ በውሸት ወደ ተሞላ ቤት አትሄጅም። አንቺ እዛ ቤት ውስጥ ምንም አይነት ቦታ የለሽም። ስትራትማ ይህ በየተናገሪ ምንድን ነው? አላቅም በየተናገሪ አለቻት። ነስሪ ለመናገር ፈራች። ከዛ ሂጅ ወደ ክፍልሽ ስትራት ነበረ። ወደ ክፍሏ እንድትገባ ስጠይቃት ቱርካንም ቢያለች። ከዛ እንዳይጣሉ ስለፈራሽ ይዜት ነያ እንዴ ነያ እንዴ በቃ ብላት እጇን እየጎተተች ይዛት ሄደች። ከዛ ነስር ብሩን ከፈተችው። አንተ ምሩ የምትፈልገው አንተ ግን ምንን ባለጌ ነ እያለችው ነስሬ ወዲያው ነበር። ቱርካን ወደ ሌላ ክፍል ይዛት ሄዳ ተረጋጊ ተረጋጊ እናትሽ አሁንም ቢሆን ያው በደንብ አልተሻላትም ተረጋጋለች አይዞሽ ብላ እያባበለች አልነበረም። ነስሬ በዚህ አጋጣሚ ቱርካን እኔ ወደ ባለቤት ነው የምመለሰው እርጉዝ ነኝ ያለቻት ነገር እያዞራት መጣ። ወደ ሶመር እየተመለከተች ሶመርም ቢሆን ጨራሽ ቱርካን እርጉዝ መሆኗን ሲያቅ እየባሰበት መጣ። አንተ ግን ትንሽ አታፍርም እንዴ? ትንሽ ሞራል የሚባል ነገር የለም እንዴ እፍረተ ቢስ ነ። በጣም ታሳፍራለ አለችው። ዝም ብሎ ያታል። እንዴት ያችን ሴት ከልጄ ጋር አንድ ላይ እንድትኖር አንድ ጣራ ስር እንድትኖር ታደርጋለ ምንት ባለጌ ነ እያለችው ነበረ። እናቴ ነስሪን የማይኖን ሁኔታ ውስጥ ገብቼ እኮ ነው። ምንም አማራጭ አልነበረኝም። እርባክሽ አንድ ጊዜ ለመረዳት ሞክሬ ነገሩን ይላታል። ምን አይነት ምን አይነት ቤተሰብ ነው ግን ምንት፣ የሚያስጠላ ቀፋፊ ቤተሰብ ነው በውሸት የተሞላ ትለዋለች። ሶመር ግን እየተበሳጨ መጣ። ነስሪን መጀመሪያ ብዙ ብዙ ለመናት ከዛ እሷ ግን እምቢ አለችው። ይልሽ ሚኔን በተመለከተ ሚኔ ድብርት ውስጥ ናት። ሚኔ ሴት ልጄን ትጎዳብኝ ትገኛለች ሴት ልጄን እንደምትጎዳብኝ እያወቅኩኝ በፍጹም ልተዋት አልችልም እያለ ነበረ። ባለፈው ማታ እናቴ ታማለች ስትላል ነበረ በእርግጠኝነት እሱም ውሸትህ መሆን አለበት አለችው። አ ልጄ ታማቢ ነበረ አለ። ነስሪን መራገም ጀመረች። ከዛ ሶመር በጣም እየተበሳጨ እየመጣ ከዛ ነስሪን በግድ ቱርካን እንደሚወስዳት አድርጎ ሲናገር ከእሱ ጋር ተፋጠጠች። ቱርካን ደግሞ ትንሽ ደቂቃ ተቆጠረ ሶመር ውጭ በር ላይ ከቆመ እየጨንቃ መጣ። የሁሉ ደቂቃ እንዴት ይቆማል እያለች ነው። ይዜት ደግሞ ቆያ እንዴት ተረጋግ ያውሮ በደንብ ምን ችግር አለው ብላ በግድ ታረጋጋታለች። ስታስበው ቱርካን ይህን ነገር ካወቀ በኋላ ልጁን የምትወልዱ ይመስላል፣ ብታረግዝስ ብዙ ትደሰት አለችው። ልነግሪያ ነው ሂጅና ንገረት፣ ሂጅ ንገረት፣ እስኪ ንገረትና ይሻላል። የሚፈጠረውን ነገር ቤተሰብ ልታፈርሽ ነው ልጅሽ መልስ አይቀር የምትልሽ ይመስልሻል እያላን ነበረ። ነስሪን ጨንቃት እንዴት አርጌ ልንገራት ብላ ስታስብ፣ ቱርካን ደግሞ እጭ በዛውንስ ብላ ከቤት እየወጣች ሶመር መጣ። ሶመር እጇን ይዞ እንውጣ ብሎ በቀጥታ መኪና ውስጥ አስገባት። አሁን ቱርካን እናቷ በጣም ተጨንቃ እንባ እየተናነቃት እያየቻት ነገር ግን ምንም ልታረጋት አልቻለችም። እናቷን እንደ ጤነኛ ሳይሆን እንደ እብድ አየቻት። በትክክል እንደምታ ስብ ሳይሆን አሁንም ቢሆን እንደታመመች አርጋ ቆጠረቻት። ከዛ መኪና ውስጥ ገባች። ከዛ ትታት ከባሏ ጋር እየደች ነበረ። ነስሪን ታለቅሳለች። ናይዜ ደግሞ አይዞሽ በቃ እያለቻት ወደ ውስጥ ይዛት ትገባለች። በመጨረሻም እውነቱን ያወቀችው ዳሪያ ግን ወደ እህቷ እየመጣች ነው ደሆኖች ተናዳባ ነበር አንቺ ግን ትንሽ አታስቢም እንዴ ሰው ያስባል ብለሽ አታስቢም እንዴ መኪና ቢገጭሽስ ኖሮ ለምንድን ልጊዜ ራስ ወዳድ የምትሆኘው ሀካንትተኝ ደሽ ብለሽ እንዲህ ሀገር ምድሩ ይያዝልኝ ትያለሽ እንዳታፍሪም እንዴ ስትላት ይኸውልሽ ዳሪያ ይቅርብኝ እኔ እኔ በጣም ነው የምወድሽ እህቴ ብላ ያቀፈች ነበረ ከዚህ በኋላ ግን እንደዚህ የማድረግ መብት የለሽም ይኸውልሽ ከዚህ በኋላ እኔ እንዳትይኝ ከአንቺ ሌላ እህት የለኝም እያለች አልነበረ ከዛ ታክፈታለች ዳሪያን ብትሆን እያለቀሰች ሁለቱም እየተላቀሱ ይተቃቅፋሉ ከዛ ዝም ብሎ ሴር ዳሪያ ያቸዋል ዳሪያ በዚህ መል የምታ ስታስታውሰው አሁን አሁን ሴርዳር የነገራትን ነገር ነበረ ቆይ ግን አንቺ ሐካን ካናዳ ኒድ ሲልሽ ልትይኝ ነበር እንዴ ምር ለእኛ አታስቢም እንዴ ብላ ዶኖች ጠየቀቻት ከዛ ዳሪያ ትቼዋለሁ ትቼዋለሁ ከዚህ በኋላ እንደዚህ የሚባል ነገር የለም ከዚህ በኋላ እህቴን አንቺን አባዬን እማዬን መቼም ትቼ ተማሪድም እያለች እያቀፈቻት ነው ሁለቱም ተስማምተው ይመለሳሉ አሁን ቱርካ ከባሏ ሶመር ጋር ወደ ቤት እየመጣች የእናቷ ጉዳይ አናዷታል እማዬ ለምን እንደዚህ እንደምትሆን ምንም እየገባኝ አይደለም አይ ብቻ እንደ አክስቴ ከሆነ መድኃኒቷን በአግባቡ እየወሰደች አይደለም ይሄ ነገር የባሰባት ነው የመጣው፣ ትላለች። አዎ በእርግጠኝነት እየባሰባን ነው ይላታል ሶመር። ግን በጣም ይቅርታ ማርገዜን በዚህ መንገድ እንድታውቅ አልፈለግኩም ነበረ አለችው። ከዛ ፈጥኖ መኪናን አቆመው። ችግር የለም ችግር የለም በየትኛውን መንገድ በቀው እኔ ችግር የለውም። ዋናው ነገር አንቺ ፍሬ እንድትሰጪኝ ብቻ ነው ፈልገው። እኔ ከአንቺ ጋር ውብ ቤተሰብ መመስረት ብቻ ነው ፈልገው እያለ ይመለከታታል። ከዛ ወደ ቤት እሄዳሉ። ነስሪን ቱርካን ያረገችውን ነገር ለማመን ብዙ እየተቸግራ ነው። ነዘየት ደሞ ግን እኮ ነስሪን ማወቅ ያለብሽ ነገር ቱርካን በጣኑ ሶመር የምታፈቅረው ሶመርም እንደዚ ያፈቅራታል። ምናልባት ይሄ ነገር ሶመር እንዳለው እውነት ቢሆንስ ምናልባት ያቺ ሚኒ የምትባል ሴት ድብርት ውስጥ ብትሆንስ፣ ታማ ቢሆንስ፣ እያለች እየነገረች እኮ ታዲያ ልጅህን ከእሷ ጋር አንድ ቤት ሲያኖር አያፍርም እንዴ? ትራታለች ኔዜት እሷን በማረጋጋት ተጠመደች። አሁን ቱርካንና ሶመር ቤት መጡ። በቤት እንደመጡ ቀጥታ ሩቻል ስታያ ደስ አላት። ከዛ ቱርካን ግን እንዳኮረፈች ናት። በቀ ወደ ክፍል ሄድ ብላ ራመድ ራመድ ትላለች። ከዛ ሶመር ማዬ፣ ዛሬ ማታ ተሰብስበን እራት ብንበላ ደስ ይለኛል፣ ከቤት ወጥተን ምን እነግርሽ ነገር አለ አላት። ምን ተፈጠረ? ትሏለች። በቃ ሚስጥር ነው፣ እዛ ቦታ ስንዴ ልነግርሽ አለው አላት። ይሁለ አሁንም ቢሆን ሌላ ችግር ውስጥ እንዳከተን ብለው ዞር አለች። ሚኒ ተደብቃ ስታዳምጥ ነበረ ግን ምንም አልገባትም። ከዛም ልጇ ልትወስድ መጣች ልጇ ልትወስድ ወደ ሩቻል መኝታ ክፍል ገብታ ከአይላ ጋር ስትጨቃጨቅ ሶመር መጣ። ምን ተፈጠረ ሲል ነበረ። ከዛ ሚኒ ልጅ ፀሐይ እንድትሞቅር አረጋት ነው ስትለው ነበረ። ከዛ አይላ እረ ሶመር ቢያንስ አንድ ጊዜ እንኳን ፍቀድላት ብላ አለመነችው። ከዛ ሶመርም ፈቀደ። ከዛ ሩቻል እስኪ ዛሬ የኦዞርን ጉድሊ ብላ ከቤት ወታለች። ቅድም ወደ ተባለው ሬስቶራንት መጣች። ከዛ ኦዞር ቀጥታ ነበረ ሴቪሌን ያገኛት ወንበር ሰብዋ አክብሮ አስቀመጣት። ከዛ ምን ይምጣልሽ ብሎ እየጠየቃን ነበር ው ኦዞር ሴቪሌ ደስ ይላታል ብለ የማይመስል የማይሆን ነገር እንዳታረግ እኔ እዚህ የመጣሁት ሁኔታው ለጋ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 በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሆን።